በዚህ ዘመን ስለ ችግሮቻችሁ ያለማቋረጥ ማውራት እንደ መፍትሄ ይታያል። ነገር ግን በዴንዝል ዋሽንግተን እምነት እውነተኛ ኃይላችሁን የምታገኙት ዝምታን ስትመርጡ ነው። ተመልካቾቼ የዚህ ቪዲዮ መልእክት በታዋቂው ተዋናይና ሞቲቬተር ዴንዝል ዋሽንግተን አስተሳሰብ ላይ የተመሰረተ ነው። ይህም ህይወትን በብቃት እንዴት መጋፈጥ እንዳለብን የሚያሳይ ነው። ዴንዝል ቃል በቃል እንዲህ ይለናል፣ አስታውሱ ሁሉም ሰው ሥቃያችሁን ሊሰማው አይገባም። አንዳንዶች ግድ የላቸውም። ሌሎች ደግሞ ትግላችሁን ለመዝናኛነት ይጠቀሙበታል። ችግሮቻችሁን ለሌሎች ስታጋሩ ወደ ሕይወታችሁ ያልተፈቀደላቸው ሰዎችን እያመጣችሁ ነው። ይህ ማለት ግን ሁሉንም ነገር በውስጣችሁ ለብቻችሁ ደብቃችሁ መብሰልሰል አለባችሁ ማለት አይደለም። ነገር ግን ሁሉም ሰው የምትሄዱበትን መንገድ የመረዳት ጥበብና እርኅራኄ የለውም። አንዳንዶች መልካም አይመኙላችሁም። ፊት ለፊት ፈገግ ይሉላችኋል፣ ግን በድብቅ መውደቃችሁን ይፈልጋሉ። በዝምታ ውስጥ ኃይል አለ። ነገሮችን በጸጥታ ማከናወን ጥንካሬ ነው። ሁሉም ሰው የገባችሁበትን ትግል ማወቅ የለበትም። ስለዚህ አስቸጋሪ ጊዜ ሲገጥማችሁ፣ ሕይወት የከፋውን ነገር ስትጥልባችሁ፣ ትግሉ የእናንተና የእናንተ መሆኑን በማመን በዝምታ ተቀበሉት። ትምህርት ውሰዱበት። እናም በዝምታው ውስጥ እናንተን ያበርታችሁ። አስፈላጊ ሲሆን ብቻ ራሳቸውን ለእናንተ ላረጋገጡ ለሚያበረታቷችሁ ያለፍርድ ፍርድ ለሚያዳምጧችሁ ያለ ምንም ማመንታት ለሚደግፏችሁ ብቻ አጋሩት። እነሱ በቁጥር ጥቂት ናቸው፣ ብርቅዬ ናቸው። ችግሮቻችሁ ለሰዎች ከመንገር ይልቅ ጽናታችሁን አሳዩቸው። የትግላችሁን ውጤት እንዲያዩ አድርጉ። ምክንያቱም በዝምታ ትግላችሁን ስትቀጥሉ፣ በጸጥታ ስኬታችሁን ስትቀዳጁ፣ በዝምታ ከፍ ስትሉ ሰዎች ይህን እንዴት አደረገው ብለው ማሰብ ይጀምራሉ። ከአንድ ሚሊዮን ቃላት ይልቅ አንድ ግዙፍ ስኬት ጮኾ ይናገራል። ስኬታችሁን ለእያንዳንዱ ጥርጣሬ፣ ለእያንዳንዱ ትግል፣ ለእያንዳንዱ እንቅልፍ ያልነበረው ምሽት መልስ እንዲሆን አድርጎ ተግባር ከቃል በላይ ይናገራል። ያላችሁበትን ሁኔታ በማብራራት ጊዜያችሁን አታጥፉ። ምሕረትን ወይም ቸርነትን አትጠይቁ። ትክክለኞቹ ሰዎች ዙሪያችሁ ካሉ በራሳቸው ጊዜ ይመጣሉ። ውጡና ከችግራችሁ ለመውጣት ብቁ መሆናችሁን አረጋግጦ ራሳችሁን ጠይቁ። ችግሮቻችሁን ለተሳሳቱ ሰዎች ከማጋራት ምን ታገኛላችሁ? በጫጫታ በተሞላ ዓለም ውስጥ ዝምታ ጋሻችሁ ነው። ዝም ስትሉ ኃይላችሁን ትቆጥባላችሁ። ሌሎች በችግሮቻችሁ ወይም በሕመማችሁ እንዲገምቷችሁ ወይም እንዲሳለቁባችሁ አትፍቀዱ። በምትኩ ከችግራችሁ በላይ በመሆን ራሳችሁን ግለጹ። የየዕለት ማስታወሻ መያዝ፣ ማሰላሰል፣ ከራስ ሐሳቦች ጋር መወያየት፣ እነዚህ ውስጣዊ ጥንካሬን የሚገነቡ ልምምዶች ናቸው። ሁሉም ትግል መታየት ወይም አደባባይ መውጣት የለበትም። ሁሉም ችግር ታዳሚ አያስፈልገውም። አንዳንድ ጊዜ በጣም ትልቁ ዕድገት የሚፈጠረው በጸጥታ ጊዜያት ነው። እናንተ ብቻ ሐሳባችሁ፣ ሕልማችሁና ጽናታችሁ ብቻ ስትሆኑ፣ ራሳችሁን ጠይቁ። ሕመማችሁን የምታጋሩት እውን እርዳታ ስለፈለጋችሁ ነው ወይስ ማረጋገጫ ወይም ቫሊዴሽን ስለፈለጋችሁ ነው? ለራሳችሁ ሐቀኛ ከሆናችሁ ማረጋገጫ ችግሮችን እንደማይፈታ ትገነዘባላችሁ። ማረጋገጫው ጎህ ሲቀድ ከአልጋ አያስነሳችሁም፣ ሥራ አይሠራላችሁም፣ ሁሉም ሰው ሲተዋችሁ አብሯችሁ አይሆንም። ያንን ማድረግ የምትችሉት እናንተ ብቻ ናችሁ፣ ራሳችሁ ችግሮቻችሁን አደባባይ ከማስጣት ይልቅ ለራሳችሁ ስትጠብቁ ፊት ለፊት እንድትጋፈጧቸው ትገደዳላችሁ። ጽናትን ታዳብራላችሁ፣ ጠንካራ ትሆናላችሁ። እናም ከጊዜ በኋላ በራስ መተማመንን ታዳብራላችሁ። በሌሎች አስተያየቶች ወይም ርኅራሄ ከመደገፍ ይልቅ ችግሮችን የማሸነፍ ችሎታችሁን ማመን ትጀምራላችሁ። እናም ያ እውነተኛ ጥንካሬ የሚፈጠረው በዚያ ዝምታ፣ በዚያ ብቸኝነት ጊዜ ነው። አስታውሱ፣ ጊዜው ሲደርስ ዓለም ሁሉ ስትሰሩ የነበረውን ያያል። ስኬታችሁና እድገታችሁ ለጥረታችሁና በራስ መተማመናችሁ በጣም ከፍተኛ ድምፅ ያላቸው ምስክሮች ናቸው። እነሱ ራሳቸው ለእናንተ ይናገራሉ። ሰዎች የት እንደደረሳችሁ ማየት ከቻሉ የጉዞውን ውጣ ውረድ ማስረዳት አያስፈልግም። በጸጥታ በቁርጠኝነት ወደፊት ቀጥሉ እና እድገታችሁ ድምፃችሁ ይሁን። አንድ ቀን ምን ያህል ርቀት እንደተጓዛችሁ ሲያዩ ዝምታ ድክመት ሳይሆን ጥንካሬ እንደሆነ ይገነዘባሉ። ከፊት ለፊታችሁ ያለውን ጉዞ አስቡ። መንገዱ ቀላል አይሆንም፣ እናም ትግላችሁን በመናገር መጽናናትን ለመፈለግ የምትፈተኑባቸው ጊዜያት ይኖራሉ። ግን ያ ከሰዎች የምታገኙት መጽናናት ጊዜያዊ ነው። እውነተኛ መጽናናት፣ እውነተኛ ጥንካሬ የሚመጣው እያንዳንዱን ውጊያ ብቻችሁን በራሳችሁ እንደገጠማችሁና እንዳሸነፋችሁ በማወቅ ነው። በዚያ ብቸኝነትና ራስን በማሰብ ጊዜ ውስጥ ማን እንደሆናችሁ ራሳችሁን ታገኛላችሁ። የእያንዳንዱ ንጋትና የፀሐይ መውጣት ችግራችሁን ለመዋጋት፣ ለማደግ፣ ወደ ሕልሞቻችሁ ለመቅረብ ሌላ ቀን እንደተሰጣችሁ ማስታወሻ ነው። ብቸኝነትም ተቀበሉ፣ ጸጥታ ያለውን ኃይል ተቀበሉ። መሠረታችሁ የሚጣለው እዚያ ላይ ነው። በዚህ ሕይወት ጥንካሬያችሁ ይፈተናል፣ ቁርጠኝነታችሁም ይጠየቃል። ግን አስታውሱ የሚገልጻችሁ ድምፁ ሳይሆን ማንም በማይመለከታችሁ ጊዜ የምትሰሩት ሥራ ነው። ሰዎች ሊጠራጠሯችሁ ሊያቀሏችሁ ይችላሉ፣ ግን ፍቀዱላቸው። ምክንያቱም ጊዜው ሲደርስ ስኬታችሁ እያንዳንዱን ጥርጣሬ ዝም ያሰኘዋል። ራሳችሁን ከፍ አድርጉ፣ ግቦቻችሁን በቅርበት ያዙ፣ ፈተናዎቻችሁን የግላችሁ አድርጉ። እናም የስኬት ሕይወታችሁ ከሁሉ በላይ ድምፅ ያለው መልሳችሁ ይሁን። በመጨረሻ በእናንተ ማመን ያለበት ብቸኛው ሰው እናንተ ራሳችሁ ናችሁ። የዋርካ አስተሳሰብ የሚሠራው በዚህ መንገድ ነው። ዛፉ የቱንም ያህል ረጅም ቢሆን ስሩ ወደታች የሚወርደው በዝምታና በጸጥታ ነው። ማንም ሳይመለከተው የማይናወጥና ጥልቅ መሠረት ይጥላል እና ማንም ሳይረዳው ፍሬዎቹንና መጠለያውን ለአካባቢው ይሰጣል። እናንተም እንዲሁ ከፍታችሁ ከመምጣቱ በፊት በዝምታ ሥራችሁን አጠንክሩ።